ሰላም ሰላም እንዴት ናችሁ? ውድ የአሁ አካዳሚ ቻናል ቤተሰቦች፣ ዛሬ ደግሞ ክፍል ሶስት የሆነውን ቪዲዮ እያላችሁ መጥቻለሁ ማለት ነው። የመጀመሪያቸው ተመሳሳይ በሆኑ የአማርኛ ፊደሎች የተለያዩ ቃላቶችን መመስረት በሚል ማለት ነው ካሁን በፊት በዚህ ተመሳሳይ የሆኑ ሁለት ቪዲዮዎችን ሰርተን ነበር። ዛሬ ደግሞ ሶስተኛ ቪዲዮ እንሰራለን ማለት ነው። ይህ የአሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛ፣ እንግሊሽ ሂሳብ እንዲሁም ሌሎች ትምህርቶች ይገኙበታል። በኦንላይን መማር ለምትፈልጉ በኢሞ በቴሌግራም እንዲሁም በዋሳብ በዚህ ስልክ ደውላችሁ ማግኘት ትችላላችሁ ማለት ነው። ቪዲዮውን ማየት ጀምሩ። ላይክ አድርጋችሁ ጀምሩ። ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ አድርጉ። ቀጥታ ወደ ዛሬው ቪዲዮ እንሄዳለን። ተከታተሉ። እሺ የዛሬ የመጀመሪያቸው ተመሳሳይ በሆኑ የአማርኛ ፊደሎች የተለያዩ ቃላቶችን መመስረት የሚል ይሆናል። ማኖረሳችን የመጀመሪያቸው ተመሳሳይ በሆኑ የአማርኛ ፊደሎች የተለያዩ ቃላቶችን መመስረት የሚል ነው ማለት ነው። እንቀጥል። ከሂ ነው የምንጀምረው። ትናንት ሀና በፊት ሃን አይተን ነበር። ቀጥሎ በሁ ከዛ ዛሬ ደግሞ በሂ በሃ በሄ እና በሁ በአራቶች እንሰራለን። እሺ። እቺ ሂናት በሂ ሂ ወ ት ሂ ወ ት በሂ ህይወት የሚል ቃል ሰራን ማለት ነው። እሺ አሁንም እቺ ሂ ናት። በሂ ደግሞ ሂ ደ ት ሂደት፣ ሂ ደ ት በአንድ ላይ ሂደት የሚል ቃል እናገኛለን። እሺ ቀጣይም እችም ሂ ናት። እችህ ሂ ሳ ብ ሂ ሳ ብ በአንድ ላይ ሂሳብ የሚል ቃል እናገኛለን። ከዛ ሂሳብ ካል በኋላ ደግሞ እችም ሂናት አሁንም አ ነው ሂ ሩ ት እቺ ሂናት ከዛ እቺ ሩ ት በአንድ ላይ ሂ ሩ ት ሂሩት የሚል ቃል እናገኛለን። እሺ በሂ እኒህን አራት ካየን፣ ከዛ ቀጣይ ደግሞ በሀ ነው። እች አራተኛዋ የሀ ፊደል ናት። ሀ ይ ል ሀ ይ ል ሀይል ሀ ይ ል ሀይል የሚል ቃል እናገኛለን። እሺ ይህም ሀ ነው። ሀ ሳ ብ ሀ ሳ ብ በአንድ ላይ ሀሳብ የሚል ቃል ይሰጠናል። ሀሳብ። እሺ፣ እችም አሁንም ሀ ነች። ሀ ያ ላ ን ሀ ያ ላ ን ሀያላን ሀያላን የሚል ቃል ይሰጣል። እሺ ይህን ካየን። እሺ አሁንም ሃ ነው። ሃያት ሃያት የሚል ቃል ይሰጠናል። ይህ ደግሞ ሀ ሙ ስ

ሀ ም ሌ ሀምሌ ሀምሌ የሚል ቃል እናገኛለን። እሺ ወደ ቀጣዩ ንድ ሄ ሀን ካየን ወደ አምስተኛዋ ወደ ሄ አሁን ደግሞ በሄ ነው ማለት ነው። እሺ ሄ ዋ ን ሄ ዋ ን ሄዋን ሄዋን የሚል ቃል ይሰጣል። አሁንም ይሄ ነው። ሄ ለ ን ሄ ለ ን ሄለን ሄለን ሄለን የሚል ቃል እናገኛለን። እሺ ሄ ደ ች ሄ ደ ች ሄደች ሄደች የሚል ቃል ይሰጣል። ይህም ሄ ነው። አሁንም ሄደ ሄደ ሄደ ሄደ ሄደች ለሴት ሲሆን ሄደ ደግሞ ለወንድ ማለት ነው። እሺ ከዛ ወደ ህ ነው የምንሄደው። ወደ ስድስተኛው ህ ህ ዝ ቦ ች ዝቦች፣ ህዝቦች ህዝቦች፣ ሚል ቃል እናገኛለን። አሁንም ህ ነው። ይሄ ህ፣ ዳ፣ ር። ህ ከዛ ይሄ ዳ ነው። ከዛ ቀጥሎ መጨረሻው ር ማለት ነው። ህዳር፣ ህዳር። እሺ፣ አሁንም ህ ነው። ህ ብ ህብረት ህብረት ህብረት ህብረት ህብረት የሚል ቃል እናገኝበታለን። እሺ ይህ ህ ነው። ህዳሴ ህዳሴ ህዳሴ የሚል ቃል እናገኛለን ማለት ነው። እሺ ወደ ቀጣይ ህ ክ ም ና ችናናት ህ ክ ም ና ህክምና። እሺ ችህናት በህ ደግሞ አሁን ምች ምህ ስትሆን ህ ክ ም ና ህክምና ችህ ስትሆን ችክ ች ደግሞ ም ከዛ ና ህክምና ህክምና የሚል ቃል እናገኛለን። እሺ እሺ ህክምና ቃል አሁንም ይ ህ ነው። ብህ ደግሞ ህ ግ ህ ግ ህግ ህግ የሚል ቃል እናገኛለን። ከዛ ደግሞ ህ ብ ረ ተ ሰ ብ ህ ብ ረ ተ ሰ ብ ህብረተሰብ ህብረተሰብ ህብረተሰብ የሚል ቃል እናገኝበታለን ማለት ነው። እሺ ቀጣይ ወደ ሆ ወደ መጨረሻው የሀፊደል ወደሆነው ወደ ሆ እንሄዳለን ማለት ነው። እሺ በሆ ሆ ነ ሆ ነ ሆነ ሆነ የሚል ቃል እናገኛለን ማለት ነው። እሺ አሁንም በሆ ሆ ህ ያ ት ሆህያት የሚል ቃል እናገኛለን ማለት ነው እሺ እ አሁንም ሆነው ሆ ስ ፒ ታ ል ሆስፒታል ሆስፒታል ይላል ማለት ነው እሺ እችም ቀጣይ ሆናት ሆ ድ ሲድናት ከዛ አ ደ እር ሆድ አደር ሆድ አደር ይላል ማለት ነው። እሺ ይህ ደግሞ ሆ እር ሞ

እሺ ይቺ አሁንም ሆናት በሆ ደግሞ አሁንም ሆ ና ሆና ሆ ና ሆና ይላል ማለት ነው። እሺ ይህ ደግሞ ሆ ቴል ሆቴል ሆቴል የሚል ቃል ይሰጠናል ማለት ነው። እሺ ቀጣይ ሆ ን ጣጣ ጣ ሆ ምጣጣ ሆም ጣጣ ሆም ጣጣ የሚል ቃል እናገኛለን። ይህ ሲሆንም ሆናችሁ፣ ሙሉ ሆናችሁ። በዚህ መስመር ያሉት ሆሳ እና ሆሳ ና ሆሳ እና የሚል ቃል ይሰጣል። እሺ ይህ ደግሞ ሆ ታ ሆታ ሆታ የሚል ቃል እናገኛለን። እሺ ሆ ታ ካልን በኋላ የመጨረሻ ነው የሚሆነው ማለት ነው። እሺ ሆ ና ሆ እና ሆና ሆና ይላል ማለት ነው። የመጨረሻችን የመጨረሻዋ የሆ ቃል ያገኘንባት ሆና ሆና የሚል ቃል ይሰጠናል። የዛሬ ቪዲዮአችን ይህን ይመስል ነበር። ቀጣይ ደግሞ አዲስ ቪዲዮ ይዤ እመጣለሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ። ደህና ሁኑ።